አሁንም አልተማርክም። ከሰጣችሁ እሺ፣ አልገባች ነገር አለ አይቀርልም ነበር። በእውነት ነው የምልህ፣ ካንተ አልጠብቅም ነበር። አይ ነው ጥፋት አጥፍቻለሁ፣ ትክክል ያልሆነ ነገር አድርጌያለሁ። ብዙ ጥፋቶችን ልናጠፋ እንችላለን። ከዚህ በላይ እኮ በጣም ብዙ ነገር ልናጠፋ እንችላለን። አሁን እኮ መሬት ላይ ብትወርጅ እኮ ከኔ የባሰ ግፍ የሚፈጽም ሰው ሰላም ሰላም፣ ውድ የኢትዮብ ተከታታዮቼ እንዴናችሁልኝ በያላችሁ በሰላም ዛ ብዝት ይበላችሁ። ዛሬ እንግዲህ ማለት ነው ከሰሞኑ ታውቃላችሁ አብሪኮ ኢትዮብ ና ብርሃን ኢትዮብ ያው ያለውን ነገር ታያላችሁ ና እኔ በጣም ኮንፊውዝ አድርጎኝ ነበረ። አብሶ የአብሪኮ ስራ በጣም በጣም ማለት ነው በጣም አስደንግጦኛል። እኔ እንጃ እኔን እሱን ስከታተለው በጣም መልካም ሰው ነው ብዬ ነው የማስበው ነበር። እና እንደውም እሱን እኔ ለመቅረብ እፈልግ ነበር፣ በእውነት ነው የምላችሁ። እና አሁን ከሰማሁት ነገር አንጻር፣ ካየሁት አንጻር በጣም ነው የተከፈውበት። እንደ ምንም ብዬ አፈላልጌ አግኝቼዋለሁ። ካጠገቤ ነው ያለው። አንዳንድ ጥያቄዎችን እጠይቀዋለሁ። እስቲ አብራችሁኝ የተሰማችሁን ኮመንት ላይ አስቀምጡልኝ። መልካም ቆይታ። እንኳን ደህና መጣ። ሰላም ነህ? ሰላም በለኝ። ብታስለፋኝም ለመምጣት ፈቃደኛ ባትሆንም ግን ያው አለ አይደለም አክብራይን ደሞ ዘግይተን መጣን በጣም ነው የማመሰግነው። እሺ እ እና የምልህ ነገር ሰሞኑን ተናደሻል። መጀመሪያ ምን ሆነሽ ነው ልጠይቅሻል እንጂ ማለት ምንድን ነው ያናደድሽ? በእውነት ባልናደድ ነው የሚገርመኝ ማለት ነው። እንደ ሴትነት እንደ እናት እንደ ሴትነት እንደ አንድ ሴት ልጅ በጣም የሚያናድዱ ተግባሮችን ነው ከአንተ ያየሁት በእውነት ነው የምልህ። ማለት አሁን እንደውም ንዴትን ተቆጣጠሬ ነው እንጂ ብዙ ነገሮች በሰአቱ ቪዲዮዎችን ባየው በእውነት ነው የምልህ ከባድ አይቀርልህም ነበረ። በእውነት ነው የምልህ ከአንተ አልጠብቅም ነበረ እኔ ስብህ እና ሳስብ ስራዎችን ሳይ ቪዲዮ ላይ አንዳንድ ነገሮችን ሳይ ማለት ነው በቃ ጥሩ አመለካከታ ቢሱ ለሴት ልጆች ለማንኛውም ማህበረሰብ ጥሩ አመለካከት ያለ ልጅ እንደሆነ ነበረ የምንረዳው እና አሁን ግን ካያቸው ቪዲዮዎች የተነሳ በቃ አንተነትን አውርጄሃለሁ አስላል ምክንያቱም ካለው ከማስብ ነገሮች አንጻር ሆነ አልተገኘም። እና በጣም ነው ያናደድከኝ። ምንድን ነው የተፈጠረው ነገር? እህ እንግዲህ እኔ እውነት መኪናው ልት እና ትቼ ያለሽ ግን መጀመሪያ ማለት መጀመሪያ ስታገኘኝ ደህና ነበርሽ። አሁን በጣም ስሜታዊ ይሆንች ቪዲዮ ሲደቀን መሰለ እና ምንድን ነው ልላችሁ የፈለግኩት፣ አይ ነው ጥፋት አጥፍቻለሁ፣ ትክክል ያልሆነ ነገር አድርጊያለሁ። ብርሃንንም እንደዛ ማድረግ አልነበረብኝም፣ ይገባኛል። ግን ይቅርታ ጠይቂያለሁ ገብቶሻል በተደጋጋሚ ይቅርታ ጠየቅኩ። ሷ እንደውም ይቅርታ የመቀበል ፍላጎት የላትም። ይቅርታ ልብ የላትም። በዚሁ አጋጣሚ የሰው ልጅ ፐርፌክት አይሆንም። ገብቶሻል። ብዙ ጥፋቶችን ልናጠፋ እንችላለን። ከዚህ በላይ እኮ በጣም ብዙ ነገር ልናጠፋ እንችላለን። አሁን እኮ መሬት ላይ ብትወርጅ እኮ ከኔ የባሰ ግፍ የሚፈጽም ሰው አለ። ገብቶሻል። እኔ ደግሞ በስሜት ተናነተ። አንዴ ላቋርጠ፣ ይቅርታ አሁን እሷ ይቅርታ ልብላት ምናምን እያልክ ነው? ሁ አንተ ካደረከው አንጻር እኮ ይሄ ቶሎ ይቅርታ የሚባል ነገር አይደለም። ምል ብዙ ነገሮችን ምን አርገህላታል? ለእሷ ለምሳሌ ምን ትሪት አርገህላታል? ምንም ያረከው ነገር የለም። ገብቷ ይቅርታ ለመጠየቅ ያለው ፍላጎት ራሱ በጣም ይወረደ ነው፣ ካረካት ነገር አንጻር ማለት ነው። አይ አሁንም አልተማርከን። ከሰጣት አንቺ ያልገባሽ ነገር አለ። ከመጀመሪያው አይተሽን ከሆነ መጀመሪያ ብር ራሱ ወስደብኛል ብላ ስሜን ስታጠፋ ነበር። እሷ ራሱ እሷ ራሱ እኮ ጥፋት ስታጠፋ መቶ ሀምሳ ሺ ብር ወስዶብኛል ምናምን ብላ እኮ ቪዲዮ ሰርታለች። ገብቶሻል። ግን እኔ ንጽሕናዬን ስለማቀው በንጽሕናዬ አስመሰከርኩ መጨረሻ ላይ እኔ ገንዘብ እንዳልወሰድኩባት ማለት ነው። ገብቶሻላ። ነገር ግን ከዛ በኋላ የተፈጠረው ነገር ስህተቱ እኔ በሙዬ ትንሽ ተናድጄ ስለነበረ በቃ በልህ እልህ ያዘኝ። በቃ የሆነ ነገር ተናገረችኝ። እኔ እዚህ ጋ መናገር አልፈልግም። ስትናገረኝ የሆነ በቃ አለ አይደል። አንዳንዴ እልህ ግን በጣም መጥፎ ነው። በዚሁ አጋጣሚ እልህ ውስጥ አትግቡ ብዬ ነው መመክራችሁ። በጣም እስከ ማጋደል ድረስ ሁሉ ይደርሳል። እልህ አቀልሻ የሰው ነብስ እስከ ማጥፋት ድሩ ድረስ ሁሉ የሚደርስ ጉዳይ አለ፣ በልህ ጉዳይ ማለት ነው። ስለዚህ እኔ ደግሞ በልህ ተናልጄ ስለነበር ነው ያንን ነገር ያደረኩት። ለሱ ይቅርታ፣ አሁንም ቢሆን ይቅርታ ማለት አሁን አንቺ እሷን ደግፈሽ ነው አይ ነው? እኔ ገብቶኛል። ግን ደግሞ ይቅርታ ማባባሉ የተሻለ ነው አይ ነው? አሁን እሷን ደግፈሽ ነው የምትለው ነገር ማለት ነው። ብዙም ባይዋጥልኝም ግን እንደ ሴትነት ምን አልችልም እምልም፣ ይሄ እኮ አሁን አንተንም ካለመደገፍ ከመደገፍ ጋር የሚያያዝ ነገር አይደለም። ግን የሰራኸው ነገር እንደ ሴትነቴ ማለት ነው በጣም የሚያስከፋ ነገር ነው። ገብቷል ሱን እኮ ማመንህ እንዳለ ሆኖ፣ ግን አሁን እሷን እኛ የምንፈልገው እኔ በራሴ በግሌ በደንብ ትሪት አድርገህ ተመልካቾች በተመልካ ፐብሊክ ነው ያወጣችሁት ነገሩንና በተመልካቾች ፊት ለአንዴና ለመጨረሻ በደንብ ይቅርታ እንድጠይቃት በአክብሮት ትጠይቃለሁ። ማለት እኔ ለአንተ ትልቅ ካለኝ አመለካከት አንጻር ነው። ገብቷል አይደለ? እንጂ እኮ አሁንም ቢሆን እኮ ይኸውልሽ፣ እኔ እኔ ነገር ይገንብኛል፣ በነገርሽ የሆነ ትንሽዬ ነገር ትልቅ ነው የሚሆንብኝ። እኔ አሁን አጠፋው አይደለ? ጀስት በቃ አይመለስም ያ ነገር። ይሄ ጥፋት ነው አይ ነው ግን አይመለስም። ግን እኔ አሁንም ቢሆን ይቅርታ የማለት ፍላጎቱ አለኝ። አሁንም እምቢ ስላለችም ብያል ተው ይቅርታ ማንንም ሰው ይቅርታ አስር ጊዜ ብትጠይቂ ጥፋተኛ ከሆንሽ ምንም ችግር የለውም። ሶ ለዛ እኔ ደግሞ አሁንም ቢሆን ይቅርታ እላታለሁ። እሷ እንግዲህ በምን አይነት መንገድ ይቅርታ እንደምታደርግልኝ ባላቅም ይቅርታ እላታለሁ። እንግዲህ አንቺንም አስደብረሽ ከሆነ ሶሪ፣ ግን ስሜታዊ አትሁኝ፣ ተረጋጊ ትንሽ ቢያናድድም ነገሩ ግን መሀል ላይ ገብቶ መሸምገሉ ምናምን ይሻላል ብዬ ነው እኮ። አሁን የእናንተ የያዛችሁት አጀንዳ ለመሸምገል ምንም ለማለትም ትንሽ ከበድ ያለ ነገር ነው። ገብተዋል አሁን አንተ መሸምገል ካልቻል ሲታይ ወቃ አይደለም። አሁንም አልተረዳህንም፣ አልተረዳሁም። እየተረበሽ ስሜታዊ ሆነሽ እሷን ብቻ ስላናደድሽ ጉዳዩ ጉዳዩ እሱ እሷን ብቻ ደግፈሽ ስለሆነ የመጣሽው እሱስ ምን ቢሆን ነው እንደዚህ ያደረገው ብለሽ እኮ አልጠየቅሽኝም። አንቺ ለምን እንደዚህ ታደርጋለ ብለሽ እኮ ነው ቀጥታ ቪዲዮ ደቅነች እንትን ያልሽ በዚህ ወይ እኔ በሰላም ነው ተደዋውለን የመጣሁት አይደል? በሰላም ላገኝ ፈልጌ ቪዲዮ አብረን መስራት ብለሽ ነው የመጣሁት አይደል? አሁን ለምን ትቀያየሪያለሽ የምሬ ቪዲዮ እንደ ማስፈራሪያ ሆኖ ከሆነ ደግሞ ስጋቱ አይደለም። ይኸውልህ አሁንም እኮ አንተ እኔን እየተቆጣ እሷ እንደ ልትረዳ ትችላለች። ማለት የምልህ ነገር ቢኖር ማለት ነው ስማኛው ነው ይሄ ሁሉ ቦታ ሄደህ እኮ ቀና ብለህ ለምንድን ነው ጎንበስ ምናምን ነው ሰላ? እንዴ እንዴ፣ አሁን አንተ ይሁሉ ቦታ ልጅቷን ብዙ ነገሮችን ካስመጣ በኋላ ብዙ ነገሮችን ካስነሳህባት በኋላ ይቅርታ ብለህ የመጣህበት መንስኤ ምንድን ነው? ምንድን ነው? ቆይ ለዚህ መፍትሄ መንስኤ ምንድን ነው? ይቅርታ ልትላት የፈለግ እኮ በልህ መጣ የሁሉ ነገሮችን አደረግ። አሁንስ ምክንያት ለይቅርታ ምክንያት የመጣልህ ነገር ለምንድን ነው? ማለት ምክንያቱ ሰዎች እሷን ሰደቧት በጣም እኔም ተሰማኝ። ማለት የሆነ ሰዓት ላይ ባነ እንዴ ወደ አልሆነ አቅጣጫ ሄደ እንትን ምንድን ነው የመስተፋቀር አድርጋበት ነው። ምናምን ምናምን ሲሉን፣ እኔ ደግሞ በጣም ታዘብኩ። ኮሜንት ላይ አይ ይሄ ነገር የባሰ ሌላ ችግር እንዳይፈጠር ብዬ ጉዳዩን በቃ እውነቱን መናገር ፈለግኩ ማለት ነው። እዚህ ጉዳይ ነው። እንደዚያ ከሆነ በጣም ጥሩ። ስለዚህ ብርሃንን አንተ አታፈቅራትም ወይም አትወዳትም ማለት ነው? አላፈቅራትም። አታፈቅራትም? እርግጠኛ ነህ እንዴ? በግድ አፍቅራት ነው እንዴ አይደለም ይሄ በግድ አፍቅራት ሳይሆን አይደለም ያለ ሁኔታ ስለነበረ ፍቅር የለብኝ እነሱ እንደዛ በጣም አሪፍ እንደዛ ከሆነ ይህንን ለማረጋገጥ ያክል ነው አክብራይን ስለመጣ ብትዘገይም አክብራይን ስለመጣ በጣም ነው ማመሰግነው ያው እኔም እዚህ ስላፋጠጥሽኝ አመሰግናለሁ ሌላ ምን ያለው አረከው ነገር አንፃር ይሄ መፋጠጥ አይባልም። ከባድ ነገር ነው ያረከው። ያው ትምህርት ይሆነኛል ወደፊቱ እንደዚህ አይነት ነገሮች ላይ ጠነቀቃለሁ ብዬ አስባለሁ። አመሰግናለሁ። ለማንኛውም አንቺም ትክክል ነሽ። እኔም ጥፋቴ ልክ ባይሆንም ግናውን ይቅርታ ማለቴ ትክክል ነኝ ብዬ ነው ማስበ ግናው፣ እንደውም እንኳን እሷ መጀመሪያ እሺ አላለችም ቤተሻል በል ተነሳች። እንደዛ እሺ ብላኝ ቢሆን እንደገና የባሰ ልቧ ደግሞ ከዚህ በላይ ሊሰበር ይችል ነበር፣ ሌላ ነገር ጀምረን ቢሆን ኖሮ ማለት ነው። ግን አሁንም አንተ ትክክለኛ ሁኔታ ላይ አይደለም። በቀጣይ ደግሞ ሁኔታዎችን እያየን እንግዲህ የተለያዩ ጥያቄዎችን ለንተ አሁንም የተስተካከለ ሁኔታ ላይ እንደውም፣ ግራ እየተጋባሁ ነው። ከዚህ ውጭ ምን ትጠይቅኛለሽ? እያየሁማ መጠየቅ የማይቀር ነው። በእውነት ነው የምልህ፣ አሁንም የተስተካከለ ነገር እየመለስክልኝ አይደለም ያለኸው፣ አላውቅም ወይ፣ ባይሆን ወደ ፀበልም አስረን ምናምን ወደ መውሰድ እንጠጋ እንችላለን ሁኔታ። ለማንኛውም በጣም ነው የማመሰግነው። ተወዳጆቼ እኔና አብሪኮ ያለን ቆይታ ይሄንን ይመስላል። የብርሃንና የአብሪኮ ግንኙነት እንግዲህ አብሪኮ እያለ ያለው እኔና እኔ ብርሃንን በፍጹም አላፈቅራትም፣ ፍቅረኛዬ ወደፊትም ልትሆናችልም ከዚህ በኋላም ልትሆናችልም፣ ሶ በል ተያይዤ ነው ይሄ ሁሉ ነገር ያረኩት እያለ ነው። ይቅርታ መጠይቃለሁ እያለ ነው። ግን እሱ አሁንም ማለት ነው የተስተካከለ ሁኔታ ላይ አይደለም፣ ተረብሽዋል። እንግዲህ የሚሆነውን ነገር ደግሞ በቀጣይ እያየን እናቀርብላችኋለን። ማለት ነው ባይ